ዛሬ እስቲ ስለ ስልጣኔ መሰልጥ ምን ማለት ነው? ምን ማለት ነው? አንድ ህዝብ ወይ ደግሞ አንድ ሀገር ሰለጠደ ወይ ደግሞ የሰለጠንን መጣን ስንል ምን ለማለት ነው ብለን እስቲ እንደው ቆም ብለን እናስብ። እንደኔ መጀመሪያ ከራሴ ሊጀምር፣ አሁን አንድ ስልጣኔ ብዬ ወይ ደግሞ የሰለጠነ ህዝብ ነው ብዬ የማየው አገር እንደ ሀገር ካየነው ምንድነሱ የተመለከትኩት ብዙ ጊዜ ህዝቡ በከተማ መሰል ወይ ደግሞ ከተማ ውስጥ ነው የሚኖረው። ገጠሩ ራሱ ስታዩት ገጠሩ ራሱ ከተማ ነው የሚመስለው፣ ወይ ከተማ ያልተናነሰ ማንኛውም ቁጥሩ፣ የቤት ቁጥሩ ያንሳል እንጂ የነዋሪ ቁጥሩ ያንሳል እንጂ ያለው ፋሲሊቲ በጠቅላላ አንድ አይነት ነው። መንገድ ጥራቱ አንድ ነው። የመብራቱ አሰራር አንድ ነው። በዚህ ላይ ደግሞ ሁሉም ነገር ትራንስፖርቴሽኑ ባቡር፣ አንድ ገበሬ ሰፈር ስትሄዱ እዚህ ጋር የእርሻ ገበሬ እንትን ሆኖ በዚህ ጋ ባቡር ያልፋል። በጣም በብዛት ቦታ ነው የምነግራችሁ። እዛው የባቡር ስቴሽን አለ፣ ባስ ስቴሽን አለ፣ ባስ አለ፣ ይመጣል፣ ገጠር ድረስ ይገባል። በዛ ላይ የመንገድ አሰራሩ የገጠሩም የከተማውን መንገድ አሰራሩ አንድ ነው። አንድ የሰለጠነ ሀገር ሳይሆን በጠቅላላ የሰለጠነ ተባለ ሀገር ሲኬድ የሚታየው አንድ አይነት ነገር ነው። ስፔሻሊ በትራንስፖርቴሽኑ ወይ ደግሞ ታዳጊ ሀገር፣ አሁን ለምሳሌ እያደገ ያለ ሀገር ሲመጣ የብዙዎቻችን ሀገር፣ ብዙ አፍሪካ ሀገሮች፣ በጣም ከተማችን እያደገ ነው። ኦኬ ከተሞቻችን በጣም እያደጉ ነው። በጣም ብዙ ህዝብ ከገጠሩ ወደ ከተማ እየገባ ነው። ያ የሀገር እድገትን ነው የሚያሳየው። አገር እያደገ ሲመጣ ከተማው በጣም እየሰፋ ይመጣል፣ መጀመሪያ ከዛ ደግሞ ገጠሩ ልክ እንደ ከተማ እየመሰለ ስለሚመጣ ገጠር ያለው ህዝብ ወደ ከተማ መምጣቱን ያቆማል ማለት ነው። እዛው የስራ እድል፣ የትምህርት ዕድል፣ የሁሉ ነገር ፋሲሊቲው እየተሟላለ ሲመጣ ኤሌክትሪኩ፣ መብራቱ፣ የውሃው፣ የኦፖርቹኒቲው ያለበት አካባቢ ያቆማል ህዝብ ወደ ከተማ የሚሄድ ከዛ የሀገር እያደገ መጣ። ግን እኔ ዛሬ እንደው በጣም ከዚህ በፊትም የጠቀስኩላቸው ይመስለኛል። የሚገርመው ነገር ልክ አሁን እኛ ሀገር ሲመጣ ታዲያ ሀገሮች ሲኬድ መንገዱን ይሰራል ቤቱ ይሰራል። ሁሉ ነገር የሰለጠነ ይመጣል አይደል። በጣም ቀላል የሆነው ነገር አንድ ሀገር አንድ ሀገር ትልቅ ሀገር ወይ ደግሞ የአደጋ ሀገር ሲካሄድ የሰው ሰው በመንገድ ላይ በሚመጣበት ጊዜ መንገዱን በሚጠቀምበት ጊዜ በጠቅላላ ሰው በሚያቋርጥበት ጊዜ ተሽከርካሪው ያቆማል። ማቆም ብቻ አይደለም ሰው ተሻግሮ አልፎ እስኪጨርስ ድረስ መንገዱን አይንቀሳቀስም። በዛ ላይ ደግሞ አንድ ሰው ሁለት ሰው ሶስት ሰው አለፈና ሌላ ሰው ሲመጣ ያ ሰው እስኪመጣ አልጠብቅ ብሎ አይኬድም፣ ያስቀጣል በህግ። እኛ ሀገር ሰው ነው የሚቆሙ፣ ታዳጊ ሀገር ውስጥ ማንም ተሽከርካሪው ዝም ብሎ ነው የሚያልፈው፣ ወይ ደግሞ በሰውና በሰው መካከል ዜብራ ክሮሲንግ ላይ እያቋረጠ በሰውና በሰው መካከል ያልፋል፣ መኪና አዚፍ አዚፍ፣ በጣም ቢዚ እንደሆነ በጣም የአፍሪካ ወይ ደግሞ የታዳጊ ሀገር ከሁሉም ነገር ልዩነቱን ልንገራቸው። ያደገ ሀገርና ታዳጊ ሀገር ወይ ደግሞ የዩሮፕ የአሜሪካ አገርና የኤዥያ አሁን ያደጉ ሀገሮች አገርና የታዳጊ ሀገሮች ዋናው ትልቁ ልዩነቱ በጣም ሰዓት ስሎ ያደርጋል። በቃ ፍጥነቱን ይቀንሳል፣ ሁሉ ነገር ቀስ ይላል። በየመስሪያ ቤቱ ሲሄድ ወይ ደግሞ ለጉዳይ ሲሰው ቀጠሮ ሲሄድ ቀስ ብሎ አርፍዶ ይመጣል። ምንም ችግር የለውም። ምክንያቱም ቀጣሪውም ተቀጣሪውም ሁለቱም ስለሚያረፍድ ቀጠሮ ማክበር የሚባል ነገር ምንም ፖይንት የለውም። ምክንያቱም ቀጠሮ የተቀጠረው ቢመጣ የቀጠረው የለም። ስለዚህ እንዲያውም ቀጠሮ አክብሮ መምጣት እንደ ፋራነት የሚታይ እንደ ስልጣኔ ሳይሆን እንደ ፋራነት የሚታይ ይመስለኛል። ሰርግ ተደግሶ ሰርግ ተደግሶ ቱ ኦክሎክ እንድደርሱ ከተባለ ከሰዓት ሁለት ሰዓት በኢሮፓውያኑ ስምንት ሰዓት ላይ በእኛ ድረሱ ከተባለ ሁላችሁም ታውቃላችሁ ስንት ሰዓት እንደሚመጣ ሰው አስራ አንድ ሰዓት ይመጣል ወይ አስር ሰዓት። ምንድን ነው እሱ? እኛ ስምንት ሰዓት ከደረስን ሙሽራዎቹ የሉም ሚዜዎቹም የሉ ማንም የለም። አታችሁታል። ካልቸሩ እንዲህ አይነት ሀገር ታይም በጣም ስሎ የሚያደርግበት ሀገር፣ ቀስ እየተባለ ነው የሚካሄደው የሚሰራው። መጀመሪያ ሻይን ጠጣ መጀመሪያ ምሳንብላ። ቀጠሮ እኮ ሰላሳ ደቂቃ ነው የቀረው ሰው ምሳሌ በላይ ይገባል። አረ ቀጠሮ ደርሷልና እንዴት ነው ሲባል፣ አይ ምንም ችግር የለውም ምሳ ተበልቶ ቀስ ተብሎ ሲኬድ ያዛ ያለው ቀጠሮ ጋ መድረስ ያለበት፣ ወይ ደግሞ የተቀጠረው ሰውዬ አልመጣም ገና። ይህን ሁላችንም የምናውቀው ይህ እድገት አይደለም። ይህ በጣም የኋላ ቀርነት ምልክት ነው። በጣም እኔ ለራሴ በራሴ በኩል የተማርኩት ነገር በጣም ብዙ። ካልቸሮች ያየኋቸዋሉ በጣም ብዙ ሀገሮች፣ ሰዎች፣ ህዝቦች ያየሁታል በጣም የእድገት ዋናው ምልክት አንደኛ ቀጠሮ ማክበር። ቀጠሮ የማያከብር ህዝብ ወይ ደግሞ ቀጠሮ በሰዓቱ የማይገኝ ህዝብ ኋላ ቀር ነው። ምክንያቱም ሁሉ ነገር ይጓተታል፣ ከዛ ከዛ በኋላ ያለው ቀጠሮ ይጓተታል። ከዛ ያለው በፊት ብቻ ለምንም ነገር አይመችም። እና ያንን ማስተካከል ያልቻለ ህዝብ ሰለጠንኩ ማለት የለበትም። ምንም ችግር የለውም። ዋናው ሰለጠን ማለት አንችልም። በዛ ላይ መንገድ ላይ በእግረኛ ነው ቅድሚያ ያለው። እስቲ በጣም ቀላል የሆነ ነገር፣ እንዴት ሰው ይሄ በች ማያውቅ እኮ የለም፣ ሁሉም እኮ ያውቀዋል። መኪና አሽከርካሪውም ያውቀዋል፣ ፔዴስትራንቱ መንገድ ተጓዡም ያውቀዋል። ግን መኪናው አያቆምም። መኪናው ስለማያቆም ሰው ሁሉ ይፈራል። ከዛ በመኪና ቢገጭ ወይ የሆነ ነገር ቢሆን ከመገጨት በፊት መጠንቀቁ ይሻላል ብሎ ሰው ይቆማል አርገ እና እዋካችሁ ስልጣኔ ማለት በመጀመሪያ ለእኔ፣ በመጀመሪያ ቀጠሮ ማክበር፣ ቀጠሮ ማክበር አለብን። ኦኬ ዝም ብሎ አሁን ከተማ የታደሰ ነውና ዩቱብ ቤት ያለ ኢንተርኔት ቤት ያለና ኢንተርኔት እያየሁ ነውና ወይም ደግሞ ፊልሞች እያየሁ ነውና ብሎ ልክ በድሃ ሀገር የሚኖር ሀብታም ድሃ ነው። ይህን መቼም ማያውቀው የለም፣ ምክንያቱም ልክ ከግቢያችን ስንወጣ ምናየው ነገር ነው። ሀገራችን ከግቢያችን ውጭ ያለው ድሃ ከሆነ የእኛ ሀብት እዛች ኮኩን ነው፣ ቤት ውስጣችን ነው፣ በቃ ውስጥ ነው እንጂ ከዛ ውጭ የምናየው ነገር ሁሉ ድህነት ስለሆነ ሀብታም መሆን አይቻልም፣ ወይ ደግሞ ሰለጠንኩ ማለት አይቻልም። በዛ ላይ ደግሞ ይሄ የሕዝብ እያንዳንዱ በሕዝብ ደረጃ የሚሰራ ነገር ነው። መንገድ ላይ መኪና ይዘን ስንሄድ መኪና የምናሽከርክረው ማለት ነው፣ አፎርድ የምናደረገው ኦኬ። መኪና የማሽከርከር አቅሙ ያለን ሁሉ መቼም መንጃ ፍቃድ ስናወጣ የተማርነው ነገር አለ መንገድ ላይ ሰው ስፔሻሊ ዜብራ ክሮሲንግ ላይ ሰው ካለ ማቆም ነው ያለብን። እማያቆም ካለ ሪፖርት ማድረግ፣ ሪፖርት ማድረግ ብቻ አደለም እኮ ሲሲቲቪ ማስገባት። በጣም ቀላል ነገር እኮ ነው አለ። ሲሲቲቪ ማለት እዛ ቆሞ ካሜራ አለ። እያንዳንዱ እንደዛ ጥፋት የሚሰራው ይቀጣዋል። ትኬት ሁለት ሶስቱ እኮ ብር ቢቀጣው ሁሉም ነው የሚያቆሙ። ሁለተኛ ቀጠሮ ማክበር ማለት ትልቁ የስልጣኔ ምልክት በጣም ትልቁ የሀገርና የሕዝብ ስልጣኔ ማለት ቀጠሮ ማክበር። በመጨረሻ ደግሞ በሶስተኛ ደረጃ እንዲያው በራሴ አመለካከት ማለት ነው ብዬ ምወስደው አንድ ሕዝብ ሰለጠነ የሚባለው እያንዳንዱ ቦታ ስንሄድ፣ ሰልፍ ያለበት ቦታ፣ ተራ የሚጠበቅበት ቦታ ከሆነ እያንዳንዱ እነዚህ ሰለጠኑ የሚባለው ሀገሮች ውስጥ የትም ቦታ ስንሄድ፣ ቁጥር የሚያወጣው ማሽን አለ ወይም ደግሞ ቁጥር ይሰጠዋል። እያንዳንዱ የሚመጣ ሰው ልክ ሲደርስ ቁጥር እየወሰደ ነው የሚቀመጠው፣ ከዛ ቁጥሩ ይጠራል። ወይ ማይክሮፎን ወይ ደግሞ በስክሪን ላይ ቁጥር እየጠራ ነው የሚገባው። መቼም አንዳንድ ቦታዎች አሉ ግን ይሄ እያንዳንዱ ቦታ መደረግ ያለበት ጉዳይ ነው። ከቀበሌ ጀምሮ፣ ባንክ ጀምሮ የትም ቦታ ተራ ያለበት ቦታ ሁሉ ቁጥር ሲስተም መሰራት፣ ምናልባት ቁጥር የሚጻፈው የሚሰጠው ማሽን ውስጥ ያለው ወረቀት ውድ ከሆነብን ቁጥር እዛ ጋር አስቀምጠን ሰው ሲመጣ አንዳንድ ቁጥር እያነሳ እንዲገባ፣ ከዛ ግርግር አይፈጠር። እኔ ነኝ ቅድሚያ ያለኝ አይፈጠር። በጣም የሚደብረው ነገር እሱ ነው። እኔ በራሴ በኩል የተመለከትኩት በጣም ብዙ አክባሪ ማከብረው ሰው ማከብረው ሕዝብ ነው። በዛ ላይ ግን ልክ እንደዛው ጋጣ ወጥ ደሟል። ልክ እንደዛው ቁጭ ብሎ ተራብ ማይጠብቅ ሰው ማያከብር መጥቶ እኔ ተስተናግጄ መሄድ አለብኝ። ልክ እንዳልኳችሁ የዘብራ ክሮሲንግ ላይ ቢዚ እንደሆነ የሆነ በጣም ቀጠሮ አልፎበት የሚቸኩር ይመስል የሚሮጥ የሰለጠነ ሀገር ውስጥ ነው ሰዓት በጣም በጣም የሚሄደው ከመጠን በላይ ሰው ቢዚ ነው። አገሪቷ ቢዚ ነች። እንደዛም ሆኖ መንገድ ላይ ያለው መከባበር ብታዩት መቼም ለምታዩት አዲስ ነገር አለ የምነግራችሁ። በዛው ውጥጥር ውስጥ በዛው ሩጫው ውስጥ ሆነን ማንም ሰው ዜብራ ክሮሲንግ ላይ የቆመ ሰው እንኳን እናቋረጣለን፣ ቆመን አልፎ እስኪያል ድረስ አንሄድም። አንዳንድ ነገር ደግሞ ደሞ ሞክሩታ መሳሪያ የሚፈቀደበት ቦታ አለ ሞክሩ እያቋረጠ አልፋችሁ ልትሄዱ እና እኒህ ነገሮች በጣም ሀገርን ስልጣኔን የሚያሳዩ ናቸው። ለእኔ በጣም በቀላሉ ነገር ሰልፍ የሌለበት ቦታ ለሀገር አገር እያደገ ሲመጣ፣ ከተማ እያደገ ይመጣል። ሰው የሰው ብዛት ከተማ መሰል ቦታ እየተሰባሰበ ይመጣል። ያኔ ኪው ሲስተም መሰራት አለበት የተራ ሲስተም ተራ ሲስተም ደግሞ ደቤስት ቁጥር ነው። ቁጥር የትም ቦታ ቁጥር ማስቀመጥ ከዚያ ቁጥር በየተራው ቁጥር እየወሰደ ይቀመጣል። በቁጥሩ ይስተናገዳል። ቁጥሩን ዘሎ የሚመጣ ቁጥር የታለ? ቁጥር የሌለው ሰው አይገባም። መቼም ይሄ እኮ ጠፍቶን አይደለም፣ ግን ችላ ማለት ነው። ችላ ካልን ደግሞ ሰልጠነናል፣ አገራችን ወይ ደግሞ ኑሯችን እየሰለጠነ ነው ብለን አንናገርም። ምክንያቱም ታዳጊ ሀገር ነው እንዲህ አይነት ጭቅጭቅ ያለው፣ እንዲህ አይነት መተነታረክ ያለው በየመንገድ ላይ መከባበር የሌለው